አሰላሙ አለይኩም ወረህመቱላሂ በረካቱ። ሰላም ሰላም ብያለሁ፣ ውድና የተከበራችሁ የፋፊ ወሎ ቤተሰቦች በሙሉ። አህለን አህለን፣ እንኳን ሰላም መጣችሁ፣ አለን የማርሃባ